እንግዳ በክፍል 35 እንግዲህ እንዳያችሁት ቤሉል እንደታገተ ነው። በቤሉል መታገድ ደግሞ ሄለን በጣም በደስታ እያበደች ትገኛለች። ምክንያቱም እሷ ምንም ሳትደክምና ሳትለፋ ቤሉል በመታገቱ በጣም ደስተኛ ሆና ነበረ። ማን ያገተው ይመስልሃል? እያለች እንግዲህ በውስጧ እያሰበች ነበረ። ምናልባት ቴዲ አግቶት ይሆን የሚል ሀሳብ አላት። ነገር ግን አሁን ላይ አዶኒ እንዳገተው ማንም ሰው አያቅም። የሚያውቀው አሁን ላይ ኑኑ ብቻ ናት እያወቀች ያለችው እንጂ ሌላ ማንም አያቅም ቤሉልን አዶኒ እንዳገተው። ይህንም የነገራት እንግዲህ ለኑኑ አዶኒ ነው። አዶኒ የሚፈልገው ኑኑ ስለሆነ በኑኑ ምክንያት ስለሆነ የታገተ እንግዲህ አዶኒን በማገት ኑኑን ማግኘት ነው ዋናው እቅዱና ሀሳቡ የአዶኒ። ነገር ግን እዛ ቤት ውስጥ በተአመር አዶኒ ቤሉልን ያግተዋል የሚል ሀሳብ ያሳብ ማንም ሰው የለውም ነበር። ነገር ግን ያሰቡትና የጠበቁት ሳይሆን ያላሰቡት ነው የሆነው። እንደውም መሲ እያሰበች ያለችው ሄለን ነው፣ ሄለን ትሆናለች ያገተችው። እሷ ናት ያገተችው ብላ በውስጧ አስባ አምና ነው ያለችው። ነገር ግን ኑኑ ብታውቅም ማን እንዳገተው መናገር አልፈለገችም። በተለይ መሲ ማን አግቶት ነው ምን ሆኖ ነው የሚል ጥያቄ ጠይቃት ነበር። ነገር ግን አዶኒ ይመስለኛል እንጂ አዶኒ ነው ብላ አልነገረቻትም። ይኔ ያላደረገችበት ምክንያት ደግሞ አዶኒ እንግዲህ በስልክ ደውሎ ይህን ነገር ለማንም ተንፈሽ ብታደርጊ ቤሉልን እስከ መጨረሻው አይኑን ሁሉ ላታዩ ትችላለች። ስለዚህ ከኔጋ ቀጠልሽ ነው እንግዲህ ቤሉን በህይወት ሊኖር የሚችለው የሚል አማራጭ ነው ያቀረበላት። ምንም እንግዲህ አዶኒ እንዲሞት ምንም እንዳይሆን ስለምትፈልግ ከተቀጠረችበት ቦታ ለመገኘት ነው እንግዲህ ፈቃደኛ የነበረችው። ሰላም ውዴቻ ና ለቤተሰቦች እንዴት ናቸው? ደህና ናቸው? በጣም ደህና ነኝ እግዚአብሔር ይመስገን። እንግዲህ እንግዳ ክፍል 35 አለቋል። ክፍል 36 ደግሞ ምን ይፈጠራል የሚለውን የምናወራው ይሆናል። እንግዲህ ክፍል 35 ላይ ሁላችሁም እንዳያችሁት ቤሉልን ያገተው ማን እንደሆን ታውቋል። ያገተው እንግዲህ አቤል ነው አቤል እንዳገተው ደግሞ ማንም ቤት ውስጥ አያውቅም ነበረ። አሁን ላይ ግን የተወሰኑ ታውቀዋል። ቤሉል የት እንዳለ አድራሻውም ጭራሽ አይታወቅም ነበረ። አሁን ላይ ግን አድራሻውም የትም እንዳለ ይታወቃል ማለት ነው። እንግዲህ ያገተው አዶኔ እንደሆነ ኑኑ ታውቃለች ማለት ነው። ኑኑ ካወቀች ደግሞ ሌሎቹም የመናገር ኃላፊነት አለባት። ነገር ግን እንዳትናገር የሚያደርጋት አንድ ነገር አለ ይህን ነገር ለማንም ከተናገርሽ ቤሉልን በህይወት አታገኘውም የሚል ማስፈራሪያ ነው የደረሰባት። እሷም እንግዲህ ለማንም እንደማትናገር ነበረ ቃል የገባችለት። በመጨረሻም እንግዲህ አዶኔ ኑኑን ለማግኘት ቀጠሮ አስይዟታል። በዚህን ሰዓት በዚህን ቀን ስደውልልሽ ካልኩሽ ቦታ እንድትገኝ ብሏታል። ኑኑ እንግዲህ ምንም አማራጭ የላትም። ማድረግ ያለባት ይህን ብቻ ነው። ምክንያቱም አዶኒ ምንም ነገር እንዲሆን ምንም እንዲያደርገው አትፈልግም። ቤሉልን ሰው ከተባለች ቦታ መገኘትን አማራጭ አድርጋ እንግዲህ እምቢ ከማለት ይልቅ እሽ ብላ ለቤሉል ስትል ከተቀጠረችበት ቦታ ሄዳለች። እንግዲህ እሱም ፍላጎቱ እሷ እንደሆነና እሷ የሱ ከሆነች ቤሉልን ሊለቀው እንደሚችል ነው የነገራት ማለት ነው። ስለዚህ ኑኑ ምን አድርጋ አዶኒ ልታስለቅቀው ትችላለች? ፈቃደኛ ሆና ከአዶኒ ጋር ትቀጥላለች፣ ቤሉልን ትተዋዋለች? ወይስ ደግሞ የፈለገ ነገር ይሁን ብላ ለሁሉም ሰው ተናግራ መስዋዕት ከፍላ ቤሉልን ከታገተበት ታስወጠዋለች? ወይስ ደግሞ አስወጣለሁ ብላ እሷ ስትለፋና ስትደግም ቤሉልን የሆነ ነገር ያደርገው ይመስላቸዋል? ምን የሚፈጠር ይመስላቸዋለኝ? እንግዲህ ኑኑ ከአዶኒ ከቤሉል ጎን እንድትረግ ሁሉም ይፈልጋሉ። አዶኒ ብቻ ሳይሆን ሄለን ትፈልጋለች፣ ፍቅረኛው ትፈልጋለች፣ እህቱ ትፈልጋለች፣ በቃ ኤልሹም ትፈልጋለች። ማንም ሰው አብረው እንዲሆኑ አይፈልጉም። የሚፈልጉት እነሱ ሁለታቸው ብቻና መሲ ብቻ ናቸው አብረው እንዲሆኑ የሚፈልጉት ስለዚህ አሁን ላይ ኑኑ ብቻዋን እንዴት ነው ተጋፍጣ ቤሉልን ከዚህ ከታገተበት ቦታ ልታወጣው የምትችለው? ሄለን እንግዲህ በመታገቱ በጣም ደስ ብሏታል፣ ጮቤ እየረገጠች ትገኛለች። ምክንያቱም እሷ መዛ ቤት እንዲወጣላት ትፈልጋለች። ልታየው አትፈልግም። ሰው እሱ ስለታገተ ደስ ብሏታል። እንደውም ማንም ሳይለፋ ሳልደክም ማን አገተልኝ እያለች ነበረ። ምናልባት ቴዲድን ሳይነግረኝ አግቶት ይሁን እንዲህ የሚል ጥያቄ በአእምሮ አያቃጭ ልባት ስለነበር እንግዲህ ደውላ አንተነህ ያገትከው ወይ የሚል ጥያቄ አቅርባለት ነበር። ቴዲ ግን በጭራሽ እሱ እንዳልሆንና እንዳላገተው ነበር የነገራት። እሷ ግን ድርቅ ብላ አንተነህ ያገትከው ስራዬን አቅልለልኛል፣ እንደውም ቶሎ እንዳትለቀው ትንሽ አቆየው ስራዬን እስከመጨረስ የሚል ትእዛዝ ነበር ያስተላለፈችለት። እሱ ግን በጭራሽ እንዳላገተውና ና ስለመታገዱም የሚያውቀው ነገር እንደሌለው ነበረ የነገራት እንግዲህ ሄለን አሁን ላይ ማን እንዳገተው በመጨረሻው ፓርት ላይ ግን ያወቀች ይመስለኛል። ምክንያቱም ኤልሹን ጠልታ ከአቤል ጋር እንዲገናኙእና ና አቤልን ወደ ቤት እንድታመጠው እየጠየቀቻት ነበረ። ኤልሹ ግን ወንድሟ በመታገቱ በጣም ስላዘነች ና ስለተገዘች በተደጋጋሚ እናቷን እየጠየቀች አለችው ወንድሟ የት እንዳለ እንድትነግራት ና ወንድሟን እንድታስፈታላት በተደጋጋሚ እየጠየቀቻት ነበረ እናትየውም እንግዲህ ሄለንም እንደምታስፈታው ና እየፈለገችው እንደሆነ እስካሁን ግን እንዳላገኘችው ነው እየነገረቻት እየነበረው። ኤልሹ ግን ይህን ጥያቄ ማንሳቷን አሁንም በተደጋጋሚ ይቀጥላለች። ወንድሟ የት እንዳለና ከታገተበት ቦታ እንዲወጣላት እንግዲህ እናትየውን እየጠየቀቻት ነበረ። ግን እሷ በመታገቱ በጣም ደስተኛ ስለሆነች ኤልሹን እየሸወደች መቀጠል ነው እየፈለገችው። ሌላ እንግዲህ ኑኑን ኤልሹ በጣም ጠልታት ነበረ። እዛ ቤት እንድትወጣላት ጎትታ ልታስወጣት ነበረ። ሻንጣሽን ይዘሽ ውጭልኝ፣ ሄጅልኝ እያለቻት ነበረ። ሄለን እንግዲህ ለምን እንደዚህ ታደርጊያለሽ? አባታቸው አደራ እኮ ናቸው። ለምንድን ነው የምታስወጫት? የት ልትሄድ ነው? የሚል መስቀለኛ ጥያቄ ጠይቃት ነበረ። በመጨረሻ ምን ይወጣለሁ ብላ ስትወስን እንግዲህ ሄለን አረጋግታት ቤት ውስጥ እንድትቀጥልና በቅርቡ ሊወጡ እንደሆነ ስትነግራት እሷ እንግዲህ ተረጋግታ ቤት ውስጥ መቀመጥን ነበር አማራጭ ያደረገችው። ነገር ግን ኤልሹ አሁንም እኑኑን ማሰቃየቷን ቀጥላለች። ምክንያቱም በአንቺ ምክንያት ነው ወንድሜ የታገተው አንቺ ነሽ ያሳገዘችው አንቺ ጉዳት ነው ሊኖረ እሱ አይታገትም ነበር እያለች በተደጋጋሚ የወቀሳ ናዳ እያወረደችባት ትገኛለች። ይህን ወቀሳ የሰማችው መሲ እንግዲህ ኤልሹን ኑኑን ካረጋጋቻት በኋላ በዚህ በኋላ መሲ ምንም ነገር እንደማትናገራት እና ልታስጠነቅቃት እንደምትችል ከነገረቻት በኋላ ለኤልሹም እንግዲህ እህቴን አንድ ነገር እንዳትናገሪያት የሚል ማስጠንቀቂያ ነበር የሰጠቻት። ኤልሹም ምን ታመጫለሽ፣ እናገራትለው በገንዛቤቴ ደግሞ ምን አባሽ ልቴ ነው የሚል ከባድ የሆነ ምላሽ ነበር የሰጠቻት። እሷም እንግዲህ ከዚህ ከዛ በፊት ብዙ የያዘችባት ሚስጥር ስለነበረ ስለዚህ ያንን ሚስጥር እንደምትናገርባት ስትነግራት ነበር እንግዲህ ኤልሹ የተረበተበተችው። ከዛ በኋላ ግን ኑኑን እንደማትነካትና ምንም እንደማትላት ቃል ገብታላታለች ማለት ነው። ነገር ግን ከተናገረቻት ይህን የተደበቀውን ሚስጥሯን እንደምታወጣባት ነበረ የነገረቻት እንግዲህ እንግዳ ክፍል 136 ላይ ሊፈጠር የሚችለው እንግዲህ ኑኑ የአቤል ወይስ የቤሉል ትሆናለች። ቤሉልን ኑኑ እንዴት ልታስወጣው ትችላለች? ይህንን እንግዲህ ክፍል 136 ላይ የምናየው ይሆናል። እስከዛው ባይ ባይ።